ሰላም ሰላም ሙስሊምም ክርስቲያንም ወንድሞቼ እህቶቼ፣ ባላችሁበት ፈጣሪያችሁ ቅፍ ድግፍ አድርግቶ ይጠብቃችሁ፣ ከግፉ ነገር ሁሉ ያርቅላችሁ። ቤተሰቦቻችሁን ሁሉ ፈጣሪ እንደ እምነታችሁ ቅፍ ድግፍ አድግቶ የእነሱ መከራ ስቃይ ሳያሳያችሁ፣ ለሀገራችሁ ምድር አውቅቷችሁ በፍቅር በደስታ ለመኖር ያውቃችሁ እያልኩኝ ማ ብዬ ጀምራለሁኝ እኔ ጂጂ ብቅ ጥልቅ ፈካ ደመቅነ ጠፍጠሽ ጠንቧ ብዬ መጥቻለሁ። ሄሉን እና ናቲን ይዤ ከቺ ከቸቸች ብያለሁ ማለት ነው። ከዚህ በመቀጠል የናቲና የሄሉ ደጋፊ ናቲን እና ሄሉን የሚወዱ ደጋፊዎች፣ እንደዚሁም የሄልሻ ደጋፊዎች እኔ ሰበሰብኳቸው የነበሩ ኑሮ መሯቸው የተገነጠሉት ማለት ነው። ከዚህ በመቀጠል ከባድ ጦርነት በኮሜንት ላይ እየተካሄደ ነው እና በጦርነቱ እየተካሄደ ያለው በናቲ ቤት ነውና ብቅ ጥልቅ ፈካ ደመቅ በማለት እርስ በርስ ፍጅት ላይ ናቸው ማለት ነው። አምላኬ፣ ወይ ግን ከዚህ ነጥቀ ስላወጣኝ እጅግ አድርጌ ያመሰግንሃለሁ። መድሃን ያለም ሆይ ክብር፣ ምስጋና፣ አምልኮ፣ ውዳሴ ለስምክ ይሁን በማለት ማለት ነው። ከዚህ በመቀጠል ማለት እንደ ሰው እንደ ሰው አስተያየት ሰጥ ሰው የፈለገው መደገፍ የፈለገውን ደግፎ መከተል መብትና ዲሞክራሲ አለው። ሄሉንና እና ናቲ አንድ ላይ እንደ እንዲሆኑ የሚፈልጉ ልጆች አሉ። መብትና ዲሞክራሲ አላቸው። ማንም ሰው በነሱ ጭንቅላት ሊመራም ማስመራትም አይችልም ማለት ነው። እንደዚሁም የሄልሻ ደጋፊዎች ከዴ ተገጥላችሁ ኑሮ መሯችሁ እልም ድርግም ያላችሁት በሙሉ ማለት ነው። አንድ ነገር ልንገራችሁ። እናንተ እንደምትደግፉት ሄልሻን ሄልሻን እንደምትደግፏት፣ እንደዚሁም ናቲንና ሄሉን የሚደግፉ አሉና ለምን ሁለቱ አንድ ላይ እንዲሆኑ ትገፋፋላችሁ? ማለት ማንም ስልጣን አልሰጣችሁም፣ መብታቸው ነው። ምክንያቱም ሄሉም እንዳጥፍ እንዳልክደ ሄሉም ናቲም ሁለቱም የሚዲያ ሰዎች ናቸው። ስለዚህ ለእናንተ ብቻ ለይቶ ደጋፊ እንድትሆኑ የሰጣችሁ ሰው የለም። እነሱም ናቲንና ሄሉን መደገፍ መብትና ዲሞክራሲ አላቸው ማለት ነው። ስለዚህ እናንተ ማሰብና ማቀድ ያለባችሁ ሄልሻን ከጎኗ ሁናችሁ ማጠንከር ነው ያለባችሁ እንጂ ሄሉ ሄሉ በራሷ በሄሉ ህይወት ውስጥ እኛ ገብተን እንዘበራርቅ ምናምን የምትሉ የራሳችሁን ህይወት ሞቅ ደመቅ አድርጋችሁ እየኖራችሁ ትዳራችሁን ልጆቻችሁን ሰብስባችሁ እየኖራችሁ የሰው ህይወትን እኛ እንብራ የምትሉ ልጆች ማለት ነው። ወደ ራሳችሁ ተመለሱ ነው የምለው። ሄሉ ትንሽ ልጅ አይደለችም። ማስተዋል ማሰብ የምትችል ነች። የሚጠቅማትና የሚጎዳት ለይታ ማወቅ የምትችል ልጅ ነች። በእናንተ ጭንቅላት ሳይሆን በራሷ የምትመራ ጀግና ሴት ነች ማለት ነው። እኛ ባልነው በለፈለፍ ነው እሷ በዚህ ትሁን በዛ ትሁን በዚህ ትሁን በዛ ትሁን እኛ ብላችሁ ማለት ነው። ፍርድ ቤት የምትቆሙል የናንተን ልፍላፊ ሙዚቃ ነው። ምክንያቱም ሕይወቷን እሷ ጠንቅቃ ታውቃለች ማለት ነው። የሚጠቅማትንና የሚጎዳትን ጠንቅቃ ታውቃለች። ይሄ የሄሉ የሕይወት ምርጫ ነው። ሲቀጥል ደግሞ ማለት ነው አንዳንድ የሰማሁት ነገር አለ። የሰውን ዩቲዩበር ለማዘጋት የምትዘጋጁ ልጆች አላችሁ ይሄን ነገር ስታስቡ ማለት ነው የሄሉን እናትና አባት ተዘቅዝቆ ሊሰደብ ስለሚችል ተጠንቀቁ። ምክንያቱም እናንተ ደጋፊ እንደሆናችሁ ማአት የናቲንና የሄሉን እርቅ የሚፈልጉ ደጋፊዎች በጣም ብዙዎች አሉ። በኮሜንትም እንደምታዩት በጣም ብዙ ነው። የሄሉንና የእንዳልክን እርቅ የሚፈልጉ ማለት ነው እነዛ ልጆች እየተሰባሰቡ ነው። ስለዚህ እናንተ ሄሉን የመደገፍ ከሆነ ሄሉ ጠንክራ በርትታ እንድትወጣ ማድረግ ነው እንጂ በህይወቷ ገብታችሁ ናቲና እሷ አንድ ላይ መሆን የለባቸውም። ሄሉ ከእንዳልክ ጋር መሆን የለባትም። እንደዚህ እንደዚያ ዘመን አልፏል፣ አልፏል። ምክንያቱም እኛም ለፍልፈን ለፍልፈን፣ አባልተን አባልተን፣ አግቢ አግቢ፣ ተላጠፊ ተላጠፊ ብለን ልጅቷን ህይወቷ ምስቅልቅሉን ያወጣነው እኛ ኮሜንቶች ነን ከእኔም ጭምር ሳይቀር ማለት ነው። ስለዚህ ሄሉን የምትወዱ የምትደግፉ ከኔ የተገነጠላችሁ ሰዎች ማለት ነው ሄሉን ማበረታታትና ማጠንከር ነው እንጂ ያለባችሁ። በህይወቷ እኛ ወሳኝነን አትበሉ። እሷ ህይወቷን ጠንቅቃ ታውቀዋለች ማለት ነው። የሚጠቅማትና የሚጎዳትን ታውቃለች። ስለዚህ የሰውን ዩቱበር ለማዘጋት የተዘጋጃችሁ ሰዎች የሰውን ዩቲዩበር ስታዘጋጁ ልታዘጉ ስትዘጋጁ የሌላም ዩቲዩበር እንደሚዘጋ ጭንቅላታችሁ ውስጥ ያዙት። ከምንም በላይ ደግሞ ማለት ነው እልህ ከዩቲዩበሮች ጋር ባት ያያዙ እኔ ደስ ይለኛል። ምክንያቱም ምናልባት ያ ሰው ትንሽ ዩቲዩበር ነው ብላችሁ ነው የምታ ከዛ ስሮስች ውስጥ ማአት ዩቲዩበሮች አሉ ማለት ነው። ስለዚህ እናንተ ደጋፊ እንደሆናችሁ ከሌላ ወገንም ያ ሰው ደጋፊ ያለው ሰው ሊኖር ይችላል ስለዚህ ለምንድን ነው እንደዚህ ክፋት የምታስቡት ሰውን ማሸነፍ ሲያቀጥ ወይም ፎቶ መዘግዘግ ወይም ዩቱብ ለማዘጋት የምትሯሯጡት ለምንድን ነው ነው የኔ ጥያቄ ማለት ነው ስለዚህ እንደ ማስጠንቀቂያ ነው የምነግራችሁ ምክንያቱም ለኔ የተላከልኝ ነገር ስላለ? ስለዚህ ሄሉን የምትደግፏት ከሆነ በስሯ ጠንክሯት ከጎኗ ሆኑ። ግን በህይወቷ ላይ እኛንን ወሳኝ አትበሉ። እሷ ቤተሰቦቿ፣ ወንድሞቿ የሚጠቅማትንና የሚጎዳትን ጠንቅቀው ያውቃሉ። ውሳኔው የእሷ ነው። እናንተ ስላልገበገባችሁ ዋይ ዋይ ዋይ ዋይ ስላልን አደለም አይደለም አሁን እኔን እራሱ ማለት እንዲህ ስለተናገርኩ ተናገርኩ ስጋዬን እንዴት እንዴት አድርጋችሁ እንደምትቦጭቁት ወጭቁ ታውቃለሁ። አይሞቀኝ አይበርደኝ። እኔ ገብርኤሏን የሄሉ የእናትና አባቷን ፎቶ በእናንተ ምክንያት እንዲዘቀዘቅ የምታደርጉ ሰዎች የኔን ፎቶ ዘቅዝቁ። የሰውን ዩቲዩበር ለማዘጋት ከምትዘጋጁ የኔን ዩቲዩበር ዝጉት፣ አዘጉት እውነቴን ነው የምላችሁ። በእናንተ ምክንያት ግን ልጅቷ ሌላ ነገር ቤተሰቦቿን እንዲዘቅዝቀው እንዲሰደቡ ባታደርጉ ጥሩ ነው። አሁን ያላችሁበት ነገር አልጣመኝም። ከዚህ በመቀል ደግሞ ሄልሻ እንደምትሰሚኝ እንደምትከታተይኝ አውቃለሁ። የሚጠቅምሽን የሚጎዳሽን አንቺ ጠንቅቀሽ ታውቂዋለሽ ታውቂያለሽ። ስለዚህ የምትወስኝውን ነገር አንቺ ራስሽ መወሰን ትችላለሽ። በሰው ጭንቅላት ግን እንዳትመሪ። ይሄ ዋይ ዋይ ዋይ የሚሉ አጃቢዎች ማለት ነው። እውነቴን የራሳቸውን ትዳር እያሞቁ የራሳቸውን እንትን እያቀፉ እየተኙ ነው ያንችን ህይወት እከሌ ብትይዝ እከሌን ብትተው እከሌን እነሱን እንትና ይሄንን ብትይዝ ከሱ ሌላ እንዲህ ብትይዝ እኛንን ጠበቃ እኛንን ዋስ የሚሉትን እንዳሰሚ ቤተሰቦችሽን እናትና አባትሽ፣ ወንድሞችሽንና ልብሽን አዳምጭው። ከዛ የበለጠ ደግሞ የሚወድሽ ጓደኛ አለ ኃይልዬ፣ የነሱን ሀሳብ ተቀበይ። እኛ በፈሳበት የምንፈሳነን የራሳችንን ህይወት ይረን እያሟሟቅን የሰውን ህይወት ልገለባብጥ የምንልነን እና በሰው ጭንቅላት እንዳትመሪ። አውቃለሁ የሚልሽን ነገር እንትን እየመጡ ብዙ ነገር ጭንቅላትሽን ሊሞሉት ይችላሉ። ማለት አንቺ ይሉን ታስላለች ማለት ስለአሰጫቸው ግን ማለት ነው። እኔ ጂጂ ማለት የምናገረውን ነገር ጠንቅቀው ጠንቅቀው ያቁኛል፣ ቲክቶከሮች ያየሁትን የሰማሁትን ነገር ከመናገር ወደኋላ አልልም። ስለዚህ የናቲ የናቲ የናቲ ብቻውን ሳይሆን የሄዱና የናቲ ደጋፊዎች እየተሰባሰሙ ነው። ስለዚህ የሄዱ ደጋፊዎች እና የናቲ ደጋፊዎች በመሃል ሲካነቱ የእናት የአባት መፈጫፈጭ ፎቶ ሊመጣ ይችላል። ዩቱብም የሰውን ዩቱብ ለማዘጋ ስትሞክሩ የሌላም ዩቱበር እንደሚዘጋ አስቡ፣ ተጠንቀቁ። የምታደርጉትን ነገር አስተውሉ። ህፃናት አይደለንም። ግማሻችን ባለትዳርን፣ ግማሻችን የወለድንን፣ ግማሻችን በአጠቃላይ ከሰላሳ ዓመት ከሀያ አምስት ዓመት በላይ ትልልቅ ሰዎች ነን። ደጋፊ የተባል ነው እኔ ውስጥ የነበራችሁት ማለት ነው። ስለዚህ የምታደርጉትን ተጠንቀቁ። የእንዳልክንም ውሽ በኢየሱስ ስም ይሄ ሰውዬ ካፌ ውስጥ አልጠፋ መድኃኒዓለም ናቲንም ሄሉንም ማንኛውም ሰው የመደገፍ መብትና ዲሞክራሲ አለው። እናንተ ምንም የሚያገባችው ነገር የለም መብታቸው ነው። ሲቀጥል ደግሞ ናቲን ብቻ ለይተው አደለም። ህዝቡ ህዝቡ እንዳለ ሄሉና ናቲ አንድ ላይ መሆን አለበት። ሄሉና ናቲ አንድ ላይ መሆን ያለበት የሚለው የህዝቡ ብዛት። በኢየሱስ ስም እግዚአብሔር እዚህ ሰዎች ቢሰበሰቡ እንግዲህ አስቡት። እና ምንድን ነው ለማንኛውም፣ ወደ ራሳችን እንመለስ። ሲቀጥል ደግሞ ሰው ሲመክራችሁ፣ ሰው ሲናገራችሁ ጭንቅላታችሁን ወደ ሌላ ነገር እየመረዛችሁ ሰውን እከሌ እንዲሁና እከሌ፣ እሷ እኮ እንዲለሽ ምናምን እያላችሁ ቲክቶክ ላይ ር ማለት ሳይሆን ለምን ይቺ ልጅ ምን አይታ ነው እንዲህ ልትናገረን የቻለችው የሚለውን ነገር አገናዝቡ እኔ ጂጂ ጠንቅቃችሁ ታውቁ ምንም ሳልሰማ እንዲህ ልናገር አልችልም ስለዚህ ተጠንቀቁ ነው የምለው ማለት ነው መደገፍ ካለብን ሄሉን ከጎኗ ሁነን እንድጠነክር እንድትበረታ ማድረግ ነው እንጂ በህይወቷ ላይ ማንኛውም ሰው እየመጣ እንዲወስንባት አይደለም ይሄ ነው የኔ ሀሳብ ማለት ነው ስለዚህ አሁንም ቢሆን ሄሉንና ናቲን የሚደግፉ ነፍ ነው ሁለቱ አንድ ላይ እንዲሆኑ ማለት ነው ከእንደዚሁም ከኔ የተገነጠላችሁት ሄልሻም ብቻ የምደግፉ አላችሁ እናንተ መብት አላችሁ የመደገፍ ሌላውም የመደገፍ አለ ግን ሌላውን ተቃውሞ መስደብ ጥሩ አይመስለኝ ምክንያቱም የሄሉን ፎቶ እያደረጋችሁ ትላንትና የጻፋችሁ ታውቃላችሁ እራሳችሁ። እግዚአብሔር እግዚአብሔርም በጣም ትልልቅ ሰዎች ነው። ማስተዋል ጥሩ የተባላችሁ ሰዎች ናችሁ። ያልሆነ ነገር ስትጽፎኝ ነው። የሄሉ ፎቶ እያደረጋችሁ ሌላ ሌላ ውስጥ እየገባችሁ፣ የእናንተ ፎቶን ስላደረጋችሁ ብቻ እሷን እያስከበራችኋት ሳይሆን እያሰደባችኋት ነው። አሀ የእሷ ልጆች እኮ እንዲህ ተሳዳቢ ናቸው ነው የምትባሉት እንዴ? እናንተ እኮ እንዲህ አልነበራችሁ እኔ ጋር እኮ እያላችሁ እንደዚህ አይነት አሳዳጅም አልነበራችሁ ኡህ ጂጂዬ ጉሮሮ የደረቀ ለማንኛውም ወደ ራሳችሁ ተመለሱ። የሄዱን ፎቶ የእናት የአባቷን ከምታዘቀዝቁ እኔን እንዲዘቅዝቃችሁ አርባ መግረፍ ትችላላችሁ ማለት ነው። እና የሰውን ዩቲዩበርም ለማዘጋ ከምትዘጋጁ የኔን አዘጉ። የእናትና የአባቷ ፎቶ ግን ማንኛውም ሰው ዘቅዝቆት ማየትን አልፈልግም፣ እኔ በራሴ በኩል ማለት ነው፣ በፍጹም ማለት ነው። ስለዚህ ጥሩ ጭንቅላት ያላችሁ ልጆች አውቃለሁ ያላችሁ የኔ ልጆች የነበራችሁ ማቃችሁ አሉ። ወደ ራሳችሁ ተመለሱ። ጂጂ ምን ለምን ሰምታ ነው እንደ የተናገረችው የሚለውን ጠንቅቃችሁ እንደምታውቁኝ አውቃለሁ። ያልሰማሁትን ነገር አልናገርም። የሰማሁትን ነገር ግን ከመናገር ወደኋላ አልልም። እናንተ ደጋፊ እንደሆናችሁ የዛኛውም ደጋፊዎች ይኖራሉ። እናንተ ዩትዩብ ለማዘጋት እንደምትዘጋጁት ሌላዎቹም የሌላም ዩቲዩብ ለማዘጋጅ ይዘጋጃሉ። ስለዚህ መንገድን አትክፈቱ ነው የምለው ማለት ነው የተሰማኝ ስሜት ነው። እኔ ከደሙ ንጹህ ነኝ። ምክንያቱም ከሄሉ ጋር ተነጋግሬ እኔ ማንንም እንዳልክንም ናቲንም አላስወቀጥም ብዬ በግልጽ ነግሪያት የተውኩት ነገር ነው ማለት ነው። ስለዚህ እየሄዳችሁ በሰው እንትን ስር እየገባችሁ ኮሜንት ብትጽፉ እሷ አትደሰትም። ምክንያቱም የናቲንም ክፋት አትፈልግም የዛን ሰውዬንም ክፋት አትፈልግም። በቃ እዚህ እንትን ውስጥ ትርኪ ሚርኪ ውስጥ ራሱ መግባት አትፈልግም። እሷ የምትደግፏት ከሆነ በትክክል ደግፏት። እንዲት አድርግ፣ እንዲት ያዝ፣ እንዲት ልቀቅ፣ እንዲህ ነው ምናምን እያላችሁ አታወቅ። ልጅቷ ምሁር ነች፣ ጭንቅላት አላት። ጻልጅ ጊዜ ብላኛለች ደግሞ እኔ የማደርገውን ነገር ጠንቅቄ አውቃለሁ የሚጠቅመኝና የሚጎዳኝን፣ ብላለች። እናንተ ስላላችኋት የእናንተን ትእዛዝ እንትን አትልም። ሌላው ስላላት የሌላን ትእዛዝ አክብራ ወህይወቷን ምስቅልቅል አታደርግም። የሚጠቅማት ከሆነ ትገባበታለች፣ የሚጎዳት ከሆነ ትተዋለች ማለት ነው። ስለዚህ ሄልዬ የሚጠቅምሽና የሚጎዳሽን ጠንቅቀሽ ታውቂያለሽ። በህይወትሽ ወሳኝ አንቺ ነሽ። ብዙዎች እንደ ስላሉ አይደለም። በሆነ አጋጣሚ ሊገለበጡ ይችላሉ። ለኔም ያልሆኑ ለአንቺ አይሆኑሽም። እናቴ ሄልዬ በእኔ የደረሰ በአንቺም እንዳይደርስና ይሄን ነው የምልሽ። እንደምትሰሚኝ እንደምት ዩቲዩቤን እንደምትከታተይ አቃለው። የሚጠቅምሽና የሚጎዳሽን ለይተሽ ታውቂያለሽ እና የተሰማኝ ስሜት ነው። በተረፈ እግዚአብሔር አምላክ ይጠብቃችሁ፣ ክፉን ያርቅላችሁ። ይላል ደግሞ ዩቲዩበሮች የፈለጉትን መስራት መለፍለፍ ይችላሉ። መብትና ዲሞክራሲ አላቸው። እነዚህ ዩቲዩበር ናቸው። ገባችኋል አይደል? የፈለጉትን በቃ ሄሉን ደግሞ የሚጠላት የለም፣ በፍጹም እንደው የሄሉንና የናቲን እርቅ የሚፈልጉ ናቸው እንጂ ሄሉን የሚጠላት ዩቱበር የለም። ስለዚህ እየሄዳችሁ እሷን የሚጠቅሟትን እንትን የሚሏትን ሰዎች አታሳድዱ፣ አታሳዱ። የሚጠቅሟትን ሰዎች የሚጠቅሟትን ሰዎች አታሳዱ፣ አታሳዱ በእናንተ ምክንያት ብዙ ሰዎችን አታለች። ስለዚህ የሚጠቅሟትን ከጎና ያሉትን ሰዎች አታሳዱ። እኛ ብቻ ቅዱስ ነን፣ እኛ ብቻ አርገብጋቢ ነን፣ እኛ ብቻ ጠበቃ ነን አትበሉ፣ አትበሉ። ምክንያቱም ከእናንተ በፊት እኔ ጠበ። ለነገሩ ሄሉ ሲባል ጂጂ ነች የምትስታወሰው። ምክንያቱም የእሷን እድገት ተመኙ እንጂ እንዲህ አንበሳ ነግ ስላለን ምናምን ምናምን ምናምን ለሰው ነው የሚመስለው። ለእሷ ህይወት ግን ምንም አይጠቅማት፣ ምክንያቱም ህይወቷን የምትኖረው እሷ ነች እላለሁኝ። በተረፈ ውድድድድድ ፍቅር ፍቅር ቅር ልምጣ ሆይ ልቅር ለአድርግልሽ ቅርቅር እላለው። ሰላም ዋሉ።